ን ይባላል። አደግሞ በእኛ ሳገር እንደምን አልክ ሲባል ምን ይባላል? አንዱ ሃይማኖታዊ እሴታችን ስላታ ነው። ይሄንናተን ሃይለ ፒስ ነው እየተባባለን እንደ እንስሳ ሃይለ እንሰሳ እንጂ ለሰው አይደለም። ዛሬ ብዙ እያጣናቸው ነገሮች የመጡት ሃይማኖታዊ እሴትን ካለመጠበቅ ነው። ትውልዱ በሃይማኖት ተቆጥቁጦ ስላላፍደገር በዘረኝነት ወተት ተግቶ ስላደገ ሰው ገሎ ፎቶ የሚነሳ ንብረት አውድሞ እሳት የሚሞቅ ትውልድን አፈራል። ጨካኝ፣ ስደተኛ፣ ቲቪተኛ፣ ገንዘብ የሚወድ ትውልድን አፈራል። እርስ በርስ እየተጋደልን ሰበር ዜና ብለን እያወጣን እንገኛለን ገዳይ እኛ ደማችኛ ደም አፍሳሽኛ ደማችን ፈሳሽኛ አሳዳጅኛ ተሳዳጅኛ አፈናቃይኛ ተፈናቃይ እኛ ሆነን ያለነው ሃይማኖታዊ ሴታችንን ስላጣን ነው። ዛሬ መቶ ሀያ ስምንተኛ የአድዋ ድል በዓልን ስናከብር የቤተ ክርስቲያን ድርሻ በከፍተኛ ደረጃ ጎልቶ መታየት ነበረበት። ነገር ግን የቤተ ክርስቲያንን ድርሻ ሚዲያ አይዘግበው፣ የቤተ ክርስቲያንን ድርሻ ባለስልጣናት አያነሱትም። ለአድዋ ድል ትልቁን ድርሻ የወሰደችው ኦርቶዶክስ ተዋህዶ ቤተ ክርስቲያን ናት። ሀገር የሰራችው ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ ፊደል ቀርጻ የሰጠችው ኦርቶዶክስ፣ ኪነ ህንፃን የሰራችው፣ ስነ ፈለክን ያቆየችው፣ ባህልን ያዘጋጀችው፣ ታሪክን የሰነደችው ኦርቶዶክስ ተዋህዶ ቤተ ክርስቲያን ነው። እንኳን የተዋህዶ ልጆች ሆን፣ ክብርና ምስጋና ለአምላካችን ይሁን። በሃይማኖታችን አናፍርም፣ በሃይማኖታችን አንደራደርም። ቅድስት ኦርቶዶክስ ተዋህዶ ቤተ ክርስቲያን ለኢትዮጵያ ባለውለታ ብቻ ሳትሆን ለዓለም የስልጣኔ ምንጭ የሆነች ሀገር ናት። አሜሪካን ኮሎምቦስ ሳያገኛት በ1789 ጆርጅ ዋሽንግተን የአሜሪካ የመጀመሪያ ፕሬዚዳንት ሳይሆን ቤንጃሚን ፍራንክሊን ሕገ መንግስት ሆነ ሳያረግ፣ እኛ በፍልጣኔ ምድር ላይ አይደለም ሰማይ ላይ ቀድመን እንላል። እነ ከአስዮጵያ አስራ ዘጠኝ አመት ኢትዮጵያን ስለመሩ ዛሬ ናሳ ላይ ጉግል ስታደርጉ እነ ልዕልት አንድሮሜዳ ተጽፎ ታገኛላችሁ። ኢትዮጵያ ማርች ኤትን የምታከብር አይደለችም። ኢትዮጵያ ንግሥተ ሳባ ሰላሳ አንድ አመት የመራቻት ሀገር ናት። ክብርና ምስጋና ለእግዚአብሔር ይሆን። አድዋን ስናስብ የመሪዎቻችንን ሚና እያኮሰስን እንገኛለን። ዘረኝነት ውስጥ እየገባን አድዋን ፖለቲካ እያደረግን አጤ ምኒልክ ወይንም ሳህለ ማርያም እቴጌ ጣይቱ ወይንም ሁለተ ሚካኤል ወደ አድዋ ለመዝመት ሲነሱ ስንቅ ያደረጉት ድንግል ወላዲታ አምላክን ነበር። አጤ ምኒልክ አዋጅ ሲያውጁ ተጠቅም ሁሌታ ወራይሉ ከተጠብቀኝ ተጠብቀኝ ስትወሰልት ባገኝ ማርያምን አልምርህም ስመለስ አሉ እንጂ ብመለስ አላሉ። ብመለስ ማለት ላልመለስ እችላለሁ ማለት ነው። አመልህን በጉያ ስንቀን ባህያ ልዩነት ቢሮነንም በኢትዮጵያ አንድነት አንድ ሆነን ልንሄድ ልንዋጋ ይገባናል አሉና ማሰባቸውን ማንን አደረጉ? ማርያምን አደረጉ። መርቲ ሉተር ኪንግ አያፍ ድሪም ብሎ የተነሳው በአሜሪካ የጥቁሮች ነጻነት ተምሳሌ የሆነውን ስናነሳ ምን ነው የአጤ ምን ልክን ምን የሚለውን መሀላ ዘነጋል። ኢትዮጵያውያን ሲዋጉ ታቦተ ቅዱስ ጊዮርጊስን ይዘውነ ጥቅምት ጥቅም ቱኩሌታ ወረይሉ ቅዱስ ጊዮርጊስ በአስራ ሁለት ሀያ በንጉሥ አብ የተሠራውን ቤተ ክርስቲያን ጋር ተሰባሰቡ። ቴሌግራም የለም፣ ሬዲዮ የለም፣ ቴሌቪዥን የለም። በምን ተገናኙ? አምነው ሄዱ። የስድስት ሰዓት ጦርነት ነበር። ከርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ስዕለ ማርያም መጣ። አባ ማቴዎስ ጳጳሱ ግብፃዊ ጳጳስ ምህል ላይ ያደርሳሉ። ቴጌ ጣይቱ ስዕለ ማርያም ስር ስር ተደብተው ያለብሱ ነበር ድል ለኢትዮጵያ እንዲሆን እግዚአብሔር እንዲረዳን ጠላት አሉ። ድንበር የሚገፋ ሃይማኖት የሚለውት መጥቷልና ነው ያሉት። ለሃይማኖታቸው ጽናት ስላላቸው ሚኒሊክ፣ ዳግማዊ ሚኒሊክ። ምክንያቱም የመጀመሪያው ሚኒሊክ፣ ቀዳማዊ ሚኒሊክ የንግሥተ ሳባ ላይ ህግ ኦሪት ወደ ኢትዮጵያ እንዲመጣ ያደረገ ሀያ አምስት ዓመት የለገሰ ነው ዳግማዊ ሚኒሊክ እግዚአብሔር ተማጽ ነው ተዋቁ ምንጩን ያዙ አሎት። እቴጌ ጣይቱ ብልህ ነበሩና፣ በስድስት ሰዓት ውስጥ ኢትዮጵያውያን ድል ተቀዳኙ። ማንን ይዘው? ድንግል ማርያምን ይዘው። ማንን ይዘው? ቅዱስ ጊዮርጊስን ይዘው። ማንን ይዘው? እግዚአብሔር